ሰላም አሪፍ ሚሊቲቭ ተከታታዮች እንደምን አችሁ? እኔ ደህና ነኝ። መስገር ዛሬ አምስት ዋና ዋና ሴት ልጅ አንደኛው አንደኛው ባሏ ቺት የሚያደርግባት ከሆነና ከምንት እንዳለው ስታቅ በዚህ ማናቸውም ሴት ማናቸውም ሚስት የሆኑ ሴቶች አይደራደሩም። እውነቴን ነው፣ ማንም አይደራደርም። እኔም ቢሆን እኔም ቢሆን በተዳሪ ላይ ባሌ ችት ሲያደርግብኝ ወይም ደግሞ ከሌሎች ሴቶች ጋር ሲዝረከረግ ካገኝ ሌሎች ሚስቶች እነዚሁ ባላቸው ከማንም ሴት ጋር ሲዝረከረግ ወይም ደግሞ ከሴቶች ጋር ሲወጣ እንደወጣ ካወቁ ከሌሎች ሴቶች ጋር ብዙ ነገሮችን እያደረገ እንደሆነ ከደረሰች ሴት ማናቸውን ባለትዳር ሴት በዚህ አልደራደርም፣ ቀይ መስመሬ ነው ብላ የምታሰምር ማናቸው ሚስት ከዛ ውጭ ሌላ ግንኙነት እንዳለው ስታቅ ይሄ ለሷ ትልቅ እንትኗ ነው ማለት ይሄ ወንዶች ባሎች ልታቦት የሚገባ ጉዳይ ነው ማለት ነው። በዚህ ይህን ጉዳይ ማለም አንደኛ ትዳር ላይ ስታገባ ለሚስትክ ልትታመን ለልጆች ልትታመን ሁሉ ነገር ልትታመንላት ነው እንዲታመንላት ነው። ሚስት የለሽ ፍለክ ያገባት አደለም። ባታ ላይ ሴቶች የሚያደርግት የሚያታልሉ ሴቶች አሉ። ብዙ ሴቶች እንደውም ባለትዳር ሴቶችን ባለትዳር ወንዶችን ነው ብዙ ሴቶችን ታጠምዱ እናተም ራሳችን ከነዛ ነገር ትዳር ካለው ተውት። ምክንያቱም ትዳር ያለው ልጅ አለው። ብዙ ሴቶች ለምንድን ነው ትዳር ያለውን ወንድ ላይ ምጥኝ ምት? ብዙ ሴቶች በቃ አይነት የሚያዩት ትዳር አለው ጋ በቃይ ትዳር ተመችቶት ሚስቱን የሚያኖርጋ ልጆችን የሚያኖርጋ ነው። በቃ አይናችሁ ያለው እሱን ትዳሩን አፍርሶ እሱ እንትን ብሎ መውሰድ ከሱ ጋር የሆነ ሪሊሽን መፍጠር ከሚስቲ ኮን ይበልጣለውኝ እኔ እንትን በላይ በቃ ፍታት እሷ ምናምን ምን እሷ ምን እንትን ትልልሃለች እያላችሁ የምታፈርሱ ትዳር የምትበጠብጡ ሴቶች ብዙ አላችሁ ብዙ አላችሁ። እንደው ኛ ባለትዳር ወንድ ነው ሆን እ እንደው ባለትዳር ወንድ ነው የምንበጠው የምትሉ ሴቶች እኮ አላችሁ፣ ሚሻል የሚጠሩ ሴቶች አለ ለምን የሆነ እናንተ ሴት ናችሁ እንደዚህ የምትሉ ሴቶች ሴት ናችሁ እናንተ እናንተ ልጅ ሴት ናችሁ ብዬ ተበሰ እና እናንተ ከእንደዛ አይነት ድርጊት ተቆጠቡ፣ ነው ማለት እና ሴት ልጅ አንደኛ የማትደራደርበት ነገር ባሏ ከሷ ውጭ ሌላ ግንኙነት እንዳለው ስደርስበት፣ በዚህ አትደራደርም ባለ ማለት ነው። ሁለተኛ ደግሞ ከሰው ባህሪ ውጭ ሆኖ ስታገኘው ባሏ ከሰው ባህሪ ውጭ ወይም ደግሞ ሌላ ከሰው ባህሪ ውጭ ሌላ ባህሪ የተላበሰ ሆኖ ስታገኘው ይህ ማለት በአድ አምልኮ ሲያመልክ ብታገኘው፣ ሌላ ሌላ ማይሆን ቦታ ላይ ስታገኘው፣ ይህ ማለት ከመጭ ማለት ብዙ አሉ፣ ብዙ ምትኖች አሉ፣ ከነሱም አሉ በአድ አምልኮ ወይም ደግሞ በአድ ነገሮች ጋር ሌሽን እንዳለ ስታለ አንድ ሚስት የማትደራደርበት ነገር ነው። ስለዚህ በዚህ ነገር አትደራደርም ማለት ነው። ሶስተኛው ደግሞ ከሌሎች ሴት ጓደኞቹ ጋር እንደ ፍቅረኛ ሲያወራ ብታገኝ፣ አዎ ይህም ትልቅ እንትን ነው። በዚህም አትደራደርም። የቤት ጓደኞች ሊሆን ይችላሉ። አሁን ላይ ያሉ ሴት ጓደኞች ሊኖሩ ይችላሉ። እንደ ፍቅረኛ አክት የሚያደርግ ከሆነ ብዙ ነገር ሊያወራ ይችላል። ያባል በቃ የኔ ማሪ የኔ ምናምን ወድ ያለው ጎና የሚሉ ቃላት ከሚስት ውጭ የማይባሉ ቃላቶች አሉ። በነገራችን ላይ ለሚስት ብቻ ለሚስት ብቻ መሆን ያለባቸው ቃላቶች አሉ። በነገራችን ላይ ለምሳሌ ማሪ የኔ ቆንጆ የኔ ወለና ወድ ያለው ጎና ነው የሚባሉ ቃላት ቃላቶች ለሚስት ብቻ ለሚስት ብቻ ልታደርገው ጥሩ ነው ነው የምለው ምክንያቱም ይሄ ቃላት ለሚስት ብቻ የተሰጠ ቃላት ስለሆነ፣ ግን አንዳንድ ወንዶች ደግሞ አሉ። ሚስታቸውን አስቀምጠው ሌሎች ሴት ጓደኞቻቸውን ልክ አክት የሚያደርጉ እንደ ፍቅረኛ አክት የምታደርጉ አክት የምታደርጉ ማለት ታቆታላድርግ ብዙ ነገር ሳይኮሎጂዋን የሚከወዱ ንትኖችም ያደርጋሉ። ሚስታቸውን አስቀምጦ ሶስተኛው ከሌሎች ሴት ጓደኞቻ ጋር እንደ ፍቅረኛ የሚያወሩ ከሆነ ወንድ አክሌ የሚያደርጉ ከሆነ ይህም አንዱ ምትን ነው ማለት ነው። አራተኛው ደግሞ ንብረቶቹን የሚያሸሽ ከሆነ ሚስቱንና ልጆችን የማይረዳት ከሆነ ይህም ማለት ንብረቶቹን ከእሷ ካሸሸ ልጆቹን ልጆቼ ናቸው ካላለ ተለያየ ነገር የማይረዳት ከሆነ ይህን በተለያየ ነገር የማይረዳት ከሆነ እና ከእሷ ብዙ ንብረቶችን እየደበቀ ከሆነ በዚህም ይሄን እያደረገ እንደሆነ ከደረሰችበት፣ በዚህም ሚስት አትደራደርም ማለት ነው። ምክንያቱም የሆነ ነገር እንዳለ ትረዳለች። ንብረት የሚያሸሽ ከሆነ ልጆችን የማይረዳ ከሆነ ልጆችን የማይንከባከብ ከሆነ ሚስቱን የማይንከባከብ ከሆነ ቤቴ ቤቴ ካላለ ቤቱን እዚህ ጋር አንድ ችግር እንዳለ ስለምትረዳ በዚህም አትደራደርም ማለት ነው። አምስተኛው እና የመጨረሻው ደግሞ ሲወጣ ሲገባ የሚደበድባት ከሆነ የሚሰድባት ከሆነ ብዙ ባሎች ኢትዮጵያ ውስጥ የሚገርማችሁ ነገር በጣም ሚስታቸውን የሚያቋሽሹ ክብር የሚያሳጡ አሉ። ብዙ ብዙ ቦታ ላይ ያለ ነው ይሄ ነገር። ሚስቴ እንደ ሚስቴ የማይንከባከቡ ሚስቱን የማትንከባከቡ ብዙ ወንዶች አሉ። ብዙ ባለተዳር ምትኖች ላይ ይሄ ነገር አለ። ሲወጣ ሲገባ ይረገጣታል፣ ይመላታል እና አንዳንድ ወንዶች እኮ ብድርሱ ሲሆንባችሁ አላችሁ ሚስታችሁ እጃችሁን የምትሰነዝሩ የምትረግጡ ብዙ አላችሁ እና ይሄን ቢሆን ሲመዛ ለሱ በሽታ ሊያስገዛት ላ መጥፎ እንትን ላይ ደርስ ትችላለች እና በዚህም እንደ ሚስትህን የምትረግጥ የምትደበድብ የምታንቋሽ ስንት አለክ ስንትን እንዳለክ እንደ ቤት ሰራተኛ ማትቆጥር እኮ አለብህ። የቤትን ሰራተኛ እንደምታከብር እኮ ሚስትን የማታከብር አለብህ። በተለያየ በተለያዩ ቦታዎች አላችሁ ይኔ የምታደርጉ ሁሌ ሚስትን ክብር የማስለተዳረግ ቦታ መስጠት አለብህ። ተዳረግ ከሚያሰናክል ከሚያፈርሱ ጉዳዮች ላይ ራስን ማድረግ አለብህ። ለሚስት ክል ቤተሰቦች፣ ልጆች መኖር አለብህ ማለት ነው። አመሰግናለሁ።